ማሳሰቢያ፣ ከዚህ በፊት ያመለጣችሁ ክፍል ወይም ያላያችሁት ክፍል በሙሉ የትናንትናውንም ክፍል ጨምሮ ማየት ለምትፈልጉ ቴሌግራም ላይ አስቀምጠንላችኋል። የቴሌግራም ሊንኩን ከስር ኮመንት ቦታ ላይ አስቀምጠንላችኋል። እሱም በመንካት እየገባችሁ ያመለጣችሁ ወይም የዘለላችሁን ክፍል በጥራት መከታተል ትችላላችሁ። ሙሉ የአደ ቪዲዮዎችን በጥራት በዛም ላይ ማግኘት ትችላሉ። ነገር ግን የሚያገኙት በሜዳ ቲዩብ ላይ ብቻ ነው። ከሱ ውጭ ያሉት ሀሰተኛና የእሾት መሆናቸውን እንገልጻለን። ፊት ለፊት ላይ እንደምትመለከቱት ሜዳ ቲዩብ የሚለው ነው። ደስ አላችሁ የአዴ ድራማ ተከታታዮች፣ የአዴ ድራማ ቶሎ አልለቀቅ ያላችሁ፣ እየተዘብራረቀ ያስቸገራችሁ፣ ብዙ ክፍሎች ያለፋችሁ፣ እንዲሁም የአዴ ድራማን ባለማግኘታችሁ ድራማውን ላቆማችሁ ለሁላችሁ መፍትሄ ዘንድላችሁ መጥናል። ካመለጣችሁ ክፍል አሁን ላይ እስከደረሰበት ክፍል ስላለ ከእናንተ የሚጠበቀው የስልካቸውን ቴሌግራም በመክፈት ሰርች ማድረግ ወጋ በመሄድ ፊት ለፊት ላይ እንደምትመለከቱት ሜዳ ቲዩ ብላችሁ ስትጽፉ ከሚመጡላችሁ ብዙ ሀሰተኛ ቻናሎች ሳይሳሳቱ ትክክለኛው ከ200 ሺህ በላይ ተከታዮች ያሉት ነው። እሱንም በመንካት ትሬን በማለት ሁሉንም ድራማዎች በአንድ ላይ በዚህ ቻናል ያገኛሉ። ይገኛሉ። በእኛ በሜዳቲው ስምና ፎቶ የተከፈቱ ብዙ ቻናሎች ስላሉ እናንተ ከ200 ሺ በላይ ተከታይ ያለው ቻናል ላይ መሆናችሁን አረጋግጡ። በዚህ ሰዓት ሌሎች የቴሌግራም ቻናሎች ላይ ከሆነ ያላችሁት፣ ከዛ በመውጣት ከ200 ሺ በላይ ተከታይ ወዳለው ሜዳቲው በመግባት ከሁሉም በፊት ቀድመው በጥራትና በፍጥነት የአደይ ድራማን እያዩ ይዝናኑ።